ሀገራት ምጣኔ ሀብታዊ እድገትን ለማምጣት በሚያከናውኗቸው ስራዎችና በሚመድቡት በጀት ልክ ሰላምና ደህንነትን ለማስጠበቅ ዳጎስ ያለ ወጪን ያወጣሉ። ምክንያቱ ደግሞ ዚህም እዚያም በሚፈጠሩ ግጭቶችና ጦርነቶች ምክንያት እድገታቸው ይገታል፣ ዜጎቻቸው ለረሃብ ችግርና መፈናቀል ይዳረጋሉ፣ ሰብአዊና ሌሎችም መብቶች መከበር ጥያቄ ውስጥ ይገባል። ታዲያ ይህን የሰላምና ደህንነት እጦት ጉዳይ ላይ መፍትሄ ለማግኘት ሀገራት የተለያዩ ጥምረቶችን በመፍጠር ጭምር መፍትሄን ለማምጣት ይንቀሳቀሳሉ። ኢኮኖሚ ሰላምና ደህንነትን ጉልህ አጀንዳው አድርጎ በአውሮፓውያኑ የዘመን ቀመር 2009 የተመሰረተ የብሪክስ ጥምረት ለዚህ አንዱ ማሳያ ነው። ጥምረቱ በተለይ እንደ አፍሪካ ላሉና የሰላምና ደህንነት እጦት ጅራፍ የገረፋቸው ሀገራትን ሰላምና ደህንነት ለማስጠበቅ መሰረት ግቡ አድርጎ እየተንቀሳቀሰ ይገኛል። የዚሁ ጥምረት አባል የሆነች ኢትዮጵያ ከኢኮኖሚ ትስስሩ ባለፈ ሰላምና ደህንነትን የሚያስጠብቁ ስራዎችን ለማከናወንም ጥምረቱ እንደሚያገዛት ታምኖበታል። በተለይ በቀይ ባህርና አካባቢው ላይ ቀጠናዊ የጸጥታ ጉዳዮች ላይ አብሮ ለመስራት የባህር ላይ ወንበዴ የለ፣ የድንበር ተሻጋሪ ወንጀሎች አሉ፣ ማይግሬሽኖች አሉ፣ ሳይበር ሴኩሪቲ አለ። ይሄ ደግሞ ኢትዮጵያ በዲጂታላይዜሽን እየሄደችበት ካለች ጋር ከእነዚህ ሀገሮች ጋር የቴክኖሎጂ ኢንፍራስትራክቸሯን ለማሳደግ ፎር ዘ ሴኩሪቲው ትልቅ ሚና አለው። ስለዚህ ከሴኩሪቲ አንጻርም ከእነዚህ ሀገሮች ጋር በአጠቃላይ ዓለም አቀፍ ወንጀሎችን በጋራ በመከላከል ደረጃ፣ የእያንዳንዱ ሀገር ሉዓላዊነት በማስከበር ደረጃ የራሷንም ጨምሮ ልትጠቀምበት የምትችልበት ትልቅ እድል ነው። ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና ከፍተኛ የዓለም የንግድ ትስስር መስመር ነው። ነገር ግን በቀጠናው የሚስተዋለው የሰላም እጦትና ጥያቄ ውስጥ የሚገባው የደህንነት ጉዳይ የሚታለመውን ያህል የኢኮኖሚ ተጠቃሚነት እንዳይኖር እንቅፋት ሆኖ ቆይቷል። ከብሪክስ ጥምረት የሚፈልገውን ያህል የኢኮኖሚ ተጠቃሚነትን ለማረጋገጥ ታዲያ የቀጠናውን ሀገራት ያስተባበረ ስራን ይጠይቃል። አፍሪካ ቀንድ ላይ የሚፈጠረው የሰላም ችግር ወይም ኢትዮጵያ ላይ የሚፈጠረው ችግር ቅድም ስራዎችን በቀላሉ እንዳይዘዋወሩ ያደርጋል። በቀላሉ ማዘዋወር ካልተቻለ ከኢኮኖሚና ና ከኢንቨስትመንት በብሪክስ ማዕቀፍ ውስጥ ልናገኘው የምንችለውን የኢኮኖሚ ተጠቃሚነት ማረጋገጥ አይቻልም። ስለዚህ አንድ ሀገር ብቻ የተገደበ ኢኮኖሚ እንደማይጠቅም ሁሉ ጸጥታውም ተሻጋሪ ትብብርን፣ የጋራ አቅምን በተለይ እውቀት ላይ መሰረት ያደረገ ቴክኖሎጂ ላይ መሰረት ያደረገ የጸጥታ ኃይል እስከ ማደራጀት ድረስ መስራት ያስፈልጋል። በዚህ ደግሞ በአንድ ሀገር ብቻ የሚሰራ አይደለም፣ የብዙ ሀገሮችን ትብብር የሚፈልግ ነው። ከቀደሙት ክፍለ ዘመናት ጀምሮ በተለይ በታዳጊ ሀገራት የውስጥ ጉዳይ ጣልቃ በመግባት ሰላምና ደህንነትን ጥያቄ ውስጥ የሚከቱ ብሎም እኛ እናውቅላችኋለን የሚሉ በርካታ ሀያላን ሀገራት አልታጡም። እንዲህ ያለው ፖለቲካዊ አካሄድም የተባበሩት መንግሥታት ድርጅት ቻርተር እንዲህ ያለው ጣልቃ ገብነት የሀገራትን ሉዓላዊነት መዳፈር መሆኑን በማንሳት ባይፈቅድም፣ በሀብት የበለጸጉ ሀያላን ሀገራት ግን እንደ አፍሪካ ያሉ ታዳጊ ሀገራት የያዙ አህጉራት ላይ ጫና ከማሳደር አልቦዘኑም። ይህ ጣልቃ ገብነት ደግሞ ከብልጽግና ይልቅ ድህነትን፣ ከሰላም ይልቅ መፈራረስን ሲያባብዝ ተመልክተናል። የብሪክስ ጥምረት ደግሞ ይህን ጉዳይ ጥብቆ የሚኮንን ሲሆን የመፍትሄ ሀሳብን እንደሚያመጣም ይታመናል። የብሪክስ አባል ሀገራት አቋም ብቻ አይደለም። የዩኤን አንዱ ፕሪንሲፕል ይሄ ነው። ዩኤን ቻርተር አንዱ ፕሪንሲፕል ነን ኢንተርቬንሽን ኢን አዘርስ አፌርስ አንለስ ማን ራይትስ ግሮስ ማን ራይትስ ቫዮሌሽን ካለ እሱም በአግባቡ ተጠንቶ በኤቪደንስ ሲገኝ አርቱፒ የሚባለው ተጠቅሞ የሚያደርጓቸው ነገሮች አሉ። ነገር ግን በሀገራት የውስጥ ጉዳይ ላይ ጣልቃ ለመግባት ትልቁ ፍሬምወርክ ነው አሉ። ሶ የብሪክስ አባል ሀገራት ሲሪየስ ናቸው በዚህ ጉዳይ ላይ። እንደምታውቁት አብዛኞቹ ሀገራት የውስጥ ጉዳያቸው ላይ ማንም ጣልቃ እንዲገባባቸው አይፈልጉም። ራሳቸውን በጣም የሚከላከሉ ሀገራት ናቸው። የፍላጎቶች አለመጣጣሞች ይኖራሉ። እንደዚህ አይነት ከመፍጠር ይልቅ ብሪክስም በራሱ ኮሚትድ ሆኖ በራሱ አስቦ የላራ ሌላውን መልቲላተራል ኦርጋናይዜሽን ፍላጎት ሳይነካ በሁለቱም ማዕቀፎች ሁለቱም ጫፍ የመጡ ማዕቀፎች ኢንጀስቲስ ሲሆኑና የሀገር ጥቅም የሚጎዱ ከሆኑ አይሰሩም። አንዱ በአንዱ ላይ ያንዱ ያንዱን ጥቅም በአንዱ በአንዱ ላይ የሚጠቀምበት ስርዓትም እንዳይመጣ ማድረግ በሁሉም ቦታ ላይ የሀገርም ብሎም የአህጉር የቀጣናዊ ድምጾች የሚሰሙበት ፎርማት እንዲሆን ነው የሚፈልገው። ኢትዮጵያ የዓለም ኢኮኖሚ ዘዋሪ የሆኑ ሀገራት የሚገኙበት ጥምረትን መቀላቀሏ በተለይ ሰላምና ደህንነትን ለማስጠበቅ የሚረዱ የቴክኖሎጂና የእውቀት ሽግግር በማድረግ ይበልጥ አቅሟን እንድታጎለብት የሚያግዛትም ነው። የገባንበት ስብስብ ዓለምን ወደፊት ሊመሩ ከሚችሉ ኢኮኖሚ ኢኮኖሚዎች ውስጥ ተጠቃሽ የሚሆኑ የሚባሉት ናቸው። ቻይና፣ ህንድ፣ ራሻን ጨምሮ ብራዚል፣ ዩኤኢ ሌሎችም እና ከብሪክስ ማዕቀፍ አንዱ የምንወስደው ግንዛቤ የብሪክስ አባል ሀገራት ያሉበትን የውስጥ ጥንካሬ፣ ኢኮኖሚክ አድቫንስመንት፣ ቴክኖሎጂካል አድቫንስመንት እና ኢንፍሉንስ የማድረግ አቅምን ያዳበሩበትን መንገድ መቅሰም ነው ልምድ መቅሰም ነው። ኦልሞስት በዛ ትራክ ላይን ያለ ነው። እኛ አሁን የኤአይ ቴክኖሎጂ ብትል እንግዲህ እያያችሁ ነው እየሆነ ያለው ድሮን እስከ መስራት የደረሰ ትልቅ እርምጃ ላይን ያለ ነው። የአንድ ሀገር፣ የአንድ አካባቢ፣ የአንድ ቀጠናዊ ሰላም በአንድ ሀገር ብቻ ሊሰራ አይችልም። የጎረቤት ሀገሮችን ትብብር ይፈልጋል። ለምሳሌ በሚሊተሪ ሳይንስ ከሩሲያ ጋር መስራት ሊያስፈልግ ይችላል። ሰላም ስንል የብዙ ነገር ትብብሩን ይጠይቃል። ሰላም አንድ ሀገር ብቻውን ሰላም ሊሆን አይችልም። ምክንያቱም አሁን የሰላም ምክንያቶች ግጭት ሰላም እንዲጠፋ የሚያደርጉ ግጭት እንዲፈጠር የሚያደርጉ አንዱን ሀገር በአንዱ ሀገር ላይ ሌላ ፍላጎት እንዲያንጸባርቅ የሚያደርጉ ችግሮች በአንድ ሀገር ውስጥ የተገደቡ አይደል። ኢትዮጵያን ጨምሮ በአፍሪካ ላሉ አባል ሀገራት ሰላምና ደህንነት መረጋገጥ የብሪክስ ጥምረት ሰላምና ደህንነት ላይ የያዘው የጸና አቋም ጉልህ አበርክቶ እንደሚኖረው ይታመናል።